እኔም አመሰግናለሁ። መልካም ወደ ቀዳሚ ጥያቄ ይሻገራለሁ። አዲስ አበባ የጀመረችውን የኮሪደር ልማት ስራዎችን ከተማዋን ከማዘመንና ከማሳደግ ባለፈ ከተማዋን ከአደጋ ስጋት የተጠበቀች ጽዱ፣ ውብ እንድትሆን በማድረግ ረገድ ያለው ፋይዳ እንዴት ይገለጻል ከሚለው እንጀምር። ጥሩ። እንግዲህ ከተማ በተፈጥሮው በጣም ብዙ ሰዎች በአንድ ቦታ ተሰባስበው የሚኖሩበት አካባቢ ከመሆኑ ጋር ተያይዞ በከፍተኛ ሁኔታ ለአደጋ ተጋላጭ በሆነ ሁኔታ የሚኖሩ ናቸው። እንግዲህ ከተማችንም ደግሞ ለረጅም ዓመታት ረጅም ዕድሜ ያስቆጠረ ከተማ ከመሆኑ ጋር ተያይዞ የሰዎች መተፋፈር በአንዳንዶቹ ቦታዎች ላይ በፕላን የተመሰረተ ካለመሆኑ ጋር ተያይዞ ከዛም ባለፈ በቂ መሰረተ ልማትም ያልነበራቸው ከመሆኑ ጋር ተያይዞ ለአደጋ ተጋላጭነቱ በዛው መጠን ከፍተኛ እየሆነ ነው የሚሄደው። ከዚህም ውስጥ አንዱና ዋነኛው አድርገን የምንወስደው በተለይም ባረጁ እና በተፋፈጉ ቦታዎች በሚኖሩ የከተማዎቻችን ክፍል አካባቢ ያሉ ነዋሪዎቻችን የተለያዩ አደጋዎች በሚከሰቱበት ጊዜ ለእነዚህ አደጋዎች ብላሽ ለመስጠት የሚያስችሉ በቂ መሰረተ ልማቶች ያልደረሰባቸው ራሳቸው እዛ አካባቢ ያሉት መሰረተ ልማቶች ደግሞ በከፍተኛ ሁኔታ ነዋሪዎችን ለአደጋ የሚያጋልጡ የነበሩበት አይነት ሁኔታ ነበረ የነበረው። ይሄን የቀየረ ስራን የሰራ ነው። ከነዚህ ውስጥ አንደኛውና ዋነኛው ተደርጎ ሊወሰድ የሚችለው የወንዝ ዳርቻ ልማት ስራችን ነው። የወንዞቻችን ሁላችሁም እንደምታውቁት በከፍተኛ ሁኔታ ለፖሊሽን የተጋለጡ ናቸው። እነዚህ ለፖሊሽን የተጋለጡ መሆናቸው ብቻ ሳይሆን በከፍተኛ ሁኔታ የከተማው ፍሳሽን በጎወጥ መንገድ የሚለቀቅባቸው እና ንጹህ ያልነበሩ ናቸው። ይህም ብቻ አይደለም። በአካባቢ የሚኖሩ ማህበረሰብም እንደዚህ በተመሳሳይ መልኩ ወንዞቹ ጫፍ ላይ የሚኖሩ ከመሆናቸው ጋር ተያይዞ በተለይም ክረምት በመጣ ቁጥር በከፍተኛ ሁኔታ ተጋላጭ የሚሆኑበት አይነት ሁኔታ የነበረውን ጭምር የቀየረ ስራ ነው የተሰራው። ይህንንም አድርገንም አልበቃም። ኦፍኮርስ ዋና ዋና በሚገነቡ ኮሪደሮች ላይ ደግሞ የሚገነቡ መሰረተ ልማቶች በተለይም የአደጋ ጊዜ የምላሽ መስጫ መሰረተ ልማቶችንም ጭምር ያሟሉ ናቸው። በተለይም የእሳት አደጋ የሚከሰትበት ጊዜ በቂ የውሃ አቅም ማግኘት የማይቻልበት ረጅም ርቀት ውሃ ለመቅዳት ተሽከርካሪዎች የሚሄዱበትን ሁኔታ የቀየረ በጣም በአጭር ርቀት ላይ የተለያዩ የእሳት አደጋ መከላከያ መሰረተ ልማቶች የተገነቡበት ነው። በተጨማሪም ደግሞ በእነዚህ በገነባናቸው ኮሪደሮች ላይ የነበሩ በተለይም የኃይል መሰረተ ልማቶች ያረጁ እርስ በርስ የተጠላለፉ የነበሩትን እነሱን አፕግሬድ የማድረግ በቀጣይነትም ከመሬት በታች እነዚህ መሰረተ ልማቶች መግባት እንዲችሉ በቂ ከመሬት በታች መሰረተ ልማት የተገነባበትና ና ፕሮቪዥን የተቀመጠበት ከመሆኑ ጋር ተያይዞ የከተማችንን ያደጋ ጊዜ ተጋላጭነት በከፍተኛ ሁኔታ የቀነሰ ነው። መልካም፣ ወደ ሁለተኛው ጥያቄ ልሻገር። የአዲስ አበባ ገጽታን እየቀየረ ያለው ይህ ፕሮጀክት ታዲያ የከተማዋ ነዋሪዎች ተጠቃሚ በማድረግ በኩል በምን መልኩ ይህን ተጠቃሚነት እያረጋገጠ ይገኛል ማለት ይቻላል? እንግዲህ አንዱና ዋነኛው እንግዲህ እነዚህ አይነት ትላልቅ መሰረተ ልማቶች የሚገነቡበት ጊዜ ሰፊ የስራ እድል መፈጠሩ ነው። ከዚህ አንጻር ያለውን በምናይበት ጊዜ መጀመሪያው ዙር በተገነባው የኮሪደር ልማት ከሀምሳ ሺህ በላይ ለሚጠጉ ዜጎቻችን ቋሚና ጊዛዊ የስራ እድል ተፈጥሯል። በሁለተኛው ዙርም እንደዚህ በተመሳሳይ መልኩ ከስልሳ ሁለት ሺህ በላይ የስራ እድል ተፈጥሯል። በወንዝ ዳርቻ ልማት ስራዎቻችንም እነዚህ ከአስራ ሶስት ሺህ ሰባት መቶ በላይ ዜጎቻችን ስራ ተፈጥሯል። ይህን በአጠቃላይ አግሪጌት አድርገን በምናይበት ጊዜ በሁለቱ ዙር የኮሪደር ልማት ስራዎቻችን ከመቶ ሰላሳ አምስት ሺህ በላይ ጊዜያዊና ቋሚ የስራ እድል ተፈጥሯል። ይህ እንግዲህ በኮንስትራክሽን ስራው የተፈጠረው የስራ እድል ነው። ኮንስትራክሽኑ ከተሰራ በኋላ ደግሞ እነዚህ አካባቢዎች ላይ በሚፈጠሩ አዳዲስ የቢዝነስ እድሎች የተሻሉ የቢዝነስ ኦፖርቹኒቲዎች ምክንያት ደግሞ የሚፈጠሩ ቋሚም አዳዲስም የስራ እድሎች ይኖራሉ። እንግዲህ እነዚህ በገነባናቸው ኮሪደሮች አካባቢ እንግዲህ ነባር ቢዝነሶች የነበሩትም የተሻለ ኳሊቲ ሰርቪስ የሚሰጡበት አይነት ሁኔታ ተፈጥሯል። አዳዲስ የቢዝነስ እድሎች አዳዲስ ንግዶችን ወደ እነዚህ ኮሪደሮች አካባቢ አትራክተድ እንዲሆን እድል ፈጥሯል። ይሄ እንግዲህ አጠቃላይ የከተማውን ኢኮኖሚ እንቅስቃሴ ከማነቃቃት አንጻር ከፍተኛ ሚና ያለው ከመሆኑ ጋር ታይዞ ለስራ አደግ በጣም በከፍተኛ ሁኔታ የራሱን አስተዋጽኦ አበርክቷል። ከምንም ነገር በላይ ደግሞ የከተማውን የትራፊክ ፍሰት ያሳለጡ ስራዎች መሰራታቸው ነው። እንግዲህ መሰረተ ልማቶች የሚገነቡበት ጊዜ አንዱ መንገዶቻችን አስፋፍተናል። የተሻለ ደረጃ ያላቸው መንገዶችን ገንብተናል። በእነዚህ ላይ ነን ሞተራች ትራንስፖርትን ፕሮሞት ማድረግ የምንችልበት የሳይክል ላይን ተገንብተዋል። ለእግረኛ መንገዶች በአብዛኞቹ የከተማችን ቦታዎች ላይ ምቹ አልነበሩም። አባጣ ጎባጣ የነበሩ፣ ሰፊ አልነበሩ፣ ለእግረኞችም ለየትኛውም እንቅስቃሴ ምቹ ያልነበሩ የነበሩትን የተሻሉ የእግረኛ መንገድ መሰረተ ልማቶች ተገንብተዋል። ከዚህም ባለፈ እንግዲህ ከተማችን ውስጥ አንዱ ለትራፊክ መጨናነቅ ምክንያት የነበረው የታክሲና የአውቶቡስ ማቆሚያ መጫኛና ማውረጃ ቦታዎች ናቸው ዶ እንደምታውቁት አንዱን መንገድ ይዞ ነው ታክሲ ባስም የሚጭነው የሚያወርደው። በዚህ ምክንያት አንዱ መንገድ ይዘጋል፣ ሌሎቹን የቀሩትን ሌኖች ብቻ ነበር ተሽከርካሪዎች የሚጠቀሙት የነበሩ። እነዚህ የታክሲ መጫኛና ማውረጃ በመስራታችን ምክንያት ከተማ ውስጥ ያለውን ከፍተኛ የሆነ የትራፊክ መጨናነቅ ቀንሰናል። ከዚህም በተጨማሪ እንግዲህ ትልቁ ነገር አዲስ አበባ ውስጥ የመኪና ማቆሚያ ቦታ ነው። እንደምናየው አዲስ አበባ ውስጥ በአብዛኛው መኪና ማቆም የተለመደው መንገድ ዳርቻዎች ላይ ነበር። ይህን ኦፍ ስትሪት ፓርኪንግ እንዲሆኑ ማድረግ በእነዚህ አካባቢዎች ላይ የነበሩትን የትራፊክ መጨናነቅ በከፍተኛ ሁኔታ መቀነስ ችለናል። ይሄም አንዱ ለከተማው ፈጣን የቢዝነስ እንቅስቃሴ ምቹ ሁኔታ የሚፈጥርበት፣ ከተማችንም ሞቢሊቲዋ በጣም ቀላል የሆነ እንዲሆን ማድረግ ችለናል። ሌላኛውና ትልቁ ዋነኛው ቱሪዝም ላይ ያመጣ ነው ፖቴንሻል ነው አዳዲስ የቱሪዝም መዳረሻዎችን ገንብተናል የከተማችንን ገጽታ ቀይርናል ከተማችን ንጹህ ነች ወከብል ነች ለነዋሪዎች ምቹ ነች በዚህ ምክንያት የቱሪዝም ፍሰቱ በዛው መጠን ከፍተኛ እንዲሆን የራሱን አስተዋጽኦ አበርክተዋል ጥሩ ያው እንግዲህ ከሚነሱ ችግሮች መካከል የቅንጅታዊ የመሰረተ ልማት ስራዎች ከተቋማት ጋር ከዚህ በፊት አለመኖር ነው የኮሪደር ልማቱ ታዲያ በተለይ በከተማ እየተሰሩ የሚገኙ የተለያዩ የቅንጅት የመሰረተ ልማት ስራዎችን በቀጣይ የትኩረት አቅጣጫ አድርጎ ከመስራት አንጻርስ ምን ታስቧል እንግዲህ እነዚህ መሰረተ ልማቶች የሚገነቡበት ጊዜ ዛሬም ብቻ ሰርቭ እንዲያደርጉ ሳይሆን ለቀጣይ አርባና ሀምሳ ዓመታት ሰርቭ እንዲያደርጉ የምናስባቸው መሰረተ ልማቶች ናቸው። እነዚህ መሰረተ ልማቶች ዛሬ የማንፈልጋቸው ቢሆን እንኳን ዛሬ የደረስንበት ወይም ደግሞ ዛሬ በዛ አካባቢ ላለ ልማት የማይፈልጉ መሰረተ ልማቶች ቢሆን እንኳን የዛሬ ሶስት አመት አራት አመት ወይም አስር አመት ብንፈልግ እንኳን እነዚህን አፕግሬድ የሆኑ መሰረተ ልማቶችን ማቅረብ የሚያስችሉ መሰረተ ልማት ፕሮቪዥኖችን አስቀምጠናል። ይህን በምናደርግበት ጊዜ የመጀመሪያው በእሳቤ መቀናጀት ነው። በፌደራል የሚገኙ ተቋማትን የከተማ አስተዳደሩ ተቋማትም በጋራ ቁጭ ብለው ዲዛይን እንዲሰሩ በጋራ ቁጭ ብለው ኢንፕሊመንት እንዲያደርጉ የመሰረተ ልማት ቅንጅትን እንዲያረጋግጡ ያደረግንበት ስራ ነው። አንዱ ለመሰረተ ልማት ቅንጅት ብሬክስሮ ያመጣው ብለን የምናስበው እንግዲህ፣ ከላይ የምናየው መንገድና የእግረኛ መንገድ የተገነባ ሳይክል ላይ የተገነባ ነው። ከመሬት በታች በተመሳሳይ መልኩ የውሃ መሰረተ ልማቶች በከፍተኛ ሁኔታ አቅማቸውን ያሳደግንበት አዳዲስ የፈሳሽ መሰረተ ልማቶችን የገነባንበት ይሄም አጠቃላይ የከተማዋን ፈሳሽ ቆሻሻ ከመሰብሰብ አንጻር የነበረብንን ክፍተት በከፍተኛ ሁኔታ ያሳደገ ነው። ሌላኛው አንዱ የከተማችንን የጎርፍ ተጋላጭነት ከፍተኛ የሚያደርገው በአካባቢ የተገነቡ የጎርፍ ማስወገጃ መሰረተ ልማቶች ናቸው። መንገዶቻችን ረጅም መሆናቸው ምክንያት እዛ ጋ ያሉ የጎርፍ መሰረተ ልማቶቻችን በጣም ትንሽ መሆናቸው አንዳንድ ጊዜ የገነፈሉም በመንገድም ላይ የሄደ ለትራፊክ ፍሰትም አጠቃላይ ተጋላጭነትም የጨመረ የነበረውን ሁኔታ የቀየረ ትላልቅ የጎርፍ ማስወገጃ መሰረተ ልማቶች የተገነቡበት ነው። በወንዝ ዳርቻዎችም ላይ እንደዚህ በተመሳይ መልኩ የተገነቡት መሰረተ ልማቶች የጎርፍ ተጋላጭነትን የቀነሱ ናቸው። በተመሳይ ኤሌክትሪክ መሰረተ ልማትንም የቴሌኮም መሰረተ ልማትንም እንደዚ አኮሌት ማድረግ የሚያስችሉ ደግቶች የተገነቡበት ከመሆኑ ጋር ተያይዞ በአጠቃላይ የከተማችንን የመሰረተ ልማት አቅም በከፍተኛ ሁኔታ የጨመረ ዛሬን ሰርቭ የሚያደርግ ብቻ ሳይሆን ለሚቀጥሉት ረጅም ዓመታትም ጭምር የሚመጣውን እድገት የሚመጣውን የመሰረተ ልማት ፍላጎት መሸፈብ የሚያስችል መሰረተ ልማት ነው የተገነባው። ይሄ መሰረተ ልማት በሚገነባበት ጊዜ አንዱ መሰረተ ልማት ተገምቶ ሌላኛውን በማያጠፋበት ሁኔታ በዲዛይንም በኢምፕሊመንቴሽንም ኮኦርዲኔተር ሆኖ የተሰሩበት ከመሆኑ ጋር ተያይዞ የከተማችንን ደረጃ ከፍ ያደረገ በቀጣይ የአዲስ አበባን ስማርታ እናደርጋለን፣ ዲጂታል ኢንፍራስትራክቸር እንገነባለን ብለን ያሰብናቸው ኢኒሺዬቲቮች በሙሉ ያሳካ የሚያስችል የተቀናጀ መሰረተ ልማት የተገነባበት ነው። መልካም። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በስልክ መስመራችን ላይ ተገኝተው ለሰጡን ተጨማሪ ሀሳብና ማብራሪያ ከልብ እናመሰግናለን። መልካም ቀን የሆነሎት። እኔም በጣም እንሰግናለ። መልካም ቀን።